ገብቶ አልነግርሽም። ሌላው አንተ አዝማ፣ ለቤተሰቦቿ ታስፈልግ ነበር። ለዛች ምስኪን እናቷ ታስፈልግ ነበር። ሁልጊዜ አናቅም ማን እንደሚገለን። ጋይስ ባዳ አይገለንም እኮ፣ አይገርም። አብሮን የሚኖር ሰው ነው የሚገለን። የወለድንለት ያፈቀድ ነው መስዋዕት፣ የሆንለት ሰው እንዲሆን ከጎኑ የሆነን ሁሉ የሚገለን። ለቤተሰቦቿ ብትተዋት ምን አለ አንተ ጠጃም? አሁን እርግጠኛ ታስረሃል። አይመስለኝም። አይመስለኝም። አዝናለሁ ምን አለ ለእናቷ ብትተዋት? እያንዳንዱ የተነገረኝ ማስረጃ፣ እያንዳንዱ ማስረጃ አንተ ነው የገደልካት። አንተ አዝማሪ አንተ ነው የገደልካት። ተቃጥያላ የገዛ ከዛ ከሙጀሊ አውጥታክ ከዛ እከካ አውጥታክ በአንድ ሸሚዝ ነበራሉ ክለብ የምትሰራው ምርመራ ምንም ተሙ ምርመራ ትበላይ የኢትዮጵያ ምርመራ ነው የኢትዮጵያ ምርመራ የትኛው የኢትዮጵያ ምርመራ ነው? የተገደለ ሰው እውነቱ ሲወጣ የምታውቀው እስቲ የትኛው ምርመራ የኢትዮጵያ ምርመራ ነው? ማን እንደገደላት የሚነግርህ ዳስዋይ በሰፈን ሳጥን ውስጥ ተከታይለችው ምርመራ ላይ ነው። ከእሱና ከእሷ ውጭ ቤት ማንም አልነበረም። ከምሽቱ ሶስት ሰዓት ገቡ። በቃ ብዬ አላውራም እንዳለ እንዳለ ከተነገረኝ ማስረጃዎች ውስጥ እሱ ነው የገደላት። እኔ ልጠየቅበት ግን ሜቢ ዘመድ ስላለ ሜቢ ጓደኛ ስላለ ሜቢ ደግሞ ታዋቂ ዘፋኝ ስለሆን መስኪኗ ጤንጥዩ አህቴ ተቀብራለች። ወረድ አንተ ዶማ ቡትቱ፣ በቅርብ ቦይኮት መሆን አለብህ። መሀይም ማግባት ትርፉ ይሄ ነው። መሀይም አዝማሪ ማግባት ይገላቸዋል። ወጣቶች ፕሊስ፣ ከምሽቱ ሶስት ሰዓት ከልደት ፓሪ ሌላም ደግሞ ማልናገረው ማስረጫዎች በሙሉ መሀይም መሀይም እኮ ነው የገደላት፣ ምስኪና ሺዝ ኢንጂነር ጋይስ እውቀት ያላት ነች። እንዳሉ የመጡልኝ ማስረጃ እሱ ነው የገደላት። አንተ ከብት መሀይም ገደላት። እንዳሉ የመጡልኝ ማስረጃ እሱ ነው የገደላት። ይሄ ከብት ኮዬ እሱ ነው፣ ሶስት ሰዓት ከምሽቱ ጠጥቶ ገብቶ፣ አነግርሽም ሌላውን። አንተ አዝማሪ ወይ ወይ እስር ቤት ቁጭ ብለህ ጫትን እየቃምክን ፖሊስ ማስረጃ አትበሉኝ። እዛ ኢትዮጵያ ውስጥ ፖሊስ ማስረጃ አለ? ኢትዮጵያ ሀገር ላይ ግን መች ነው ግን የተበዳ ሀቅ የሚወጣው ማለት ነው? በተለይ ደግሞ የሴቶች ጥቃትና የሴቶች በደል መች ነው የሚቆመው? ያገኘ ሁሉ የሚገላቸው፣ ያገኘ ሁሉ እንደፈለገ ከፎቅ እየወረወረ ከዛ በኋላ ከፎቅ ተወርውረው ሞቱ እየተባለ እንደገና ህጻናቶች እየተደፈሩ መች ነው ግን ይህ በደልና ስቃይ ቆሞ፣ ደግሞ በዳይ መች ነው የእጁን የሚያገኘው? እንዲሁም ደግሞ ተበዳይስ መች ነው ሀቁ የሚወጣው? ነው እኔ ግራ ያገባኝ ነገር እና። አሰላሙ አለይኩም ወራህመቱላይ ወበረከቱ ውድ ቤተሰቦች፣ እንዲናችሁ ሰላም ናችሁን? ይጋውል ሰላም ነው አላ ስሆነ ታላ። በያላችሁበት ሰላማችሁን ያብዛለኝ፣ ሀገራችንም ሰላም አድርግልን። ያልኩኝ እንደተለመደው በአዲስ ስቱዲዮ መጥቻለሁ ማለት ነው። ዛሬ በጣም የሚያሳዝን ነገር ነው ይዤላችሁ የመጣሁት። መግቢያ ላይ እንደሰማችሁት ልጅቷ በጣም ነው የሚታሳዝነው። ሀገራችን ላይ መቼም ቢሆን የሰዎች ሀቅ አይወጣም፣ የተበዳይ ሀቅ አይወጣም። በዳዮች እንደፈለጉ በሀገራቸው ወንጀላቸውን ሰርተው እስር ቤት ገብተው ለትንሽ ጊዜ ቆይተው ይወጣሉ። ከዛ በኋላ እንደፈለጉ ህይወታቸውን ይኖራሉ። ተበዳዮች ግን እድሜ ልካቸውን በጸጸት እና በሀዘን ይኖራሉ ማለት ነው። እና በጣም ነው የሚያመው፣ በጣም ነው የሚያሳዝነው ነው ወላሂ። አንድ ሰው በሀገሩ መቼም ቢሆን እኔ እንጃ፣ ግራ እስከሚገባኝ ድረስ ማለት ነው ህፃናቶች እየተደፈሩ እየተገደሉ እየታነቁ እንደገና፣ ሴቶች ከፎቅ እየተወረወሩ፣ ለቤተሰቦቻቸው ቢያንስ እኮ ለቤተሰቦቻቸው ቢተውላቸው ምን አለ? አንድ ሰው ካልተፋቀረ ወይም ደግሞ ተፋቅሮ አብሮ መኖር ካልተቻለ ለቤተሰቡ ቢተው ምን አለበት? በዛ ላይ ደግሞ ይሄ እንደፈለገ እየገደሉ እንደፈለገ ሴቶቹን እየበደሉ መጨረሻ ላይ ግን በዳዮች እስር ቤት ገብተው ትንሽ ጊዜ ቆይተው ይወጣሉ። ተበዳዮች ግን እንደፈለገ ወላይ፣ በጣም ነው የሚያሳዝነው፣ በጣም ነው የሚያመው። የሀገራችን እኔ በሳውዲ ዜጋ ወላይ፣ በጣም ነው የምቃነው። ምናለ የሳውዲ ሀገር እኛ ሀገር ላይ ቢኖር ኖሮ የሳውዲ ሀገር ላይ ቅጣት ማለት ነው የሚሰጡት ቅጣት፣ ወንጀለኛ ለወንጀለኛ የሚሰጡት ትክክለኛ ቅጣት ሀገራችን ላይ ቢፈጸም ምናለ፣ የገደለ ቢገደል ምናለ፣ የሰረቀ ደግሞ እጁ ቢቆረጥ ምናለ ብዬ በቃ እኔ እንጃ ወላሂ፣ ምን ማለት እንዳለብኝ አላውቅም። እና በጣም ነው ያሳዘነችኝ ልጅቷ፣ ገና ለጋ ወጣት ናት። እንኳን እንደዚህ ከፎቅ ልትወረወርና ራሷን ልታጠፋ ወይም ደግሞ እኔ እንጃ በጣም ነው የምታሳዝነው ወላሂ። እኛ አገር ላይ በጣም የሴቶች በደል እና የሴቶች ጥቃት በጣም በዝቷል፣ በጣም በሚያሳዝን መልኩ በጣም በዝቷል። ህጻናቶች እየተደፈሩ፣ ሴቶች በየቦት እኮ የምገርመኝ ነገር ማለት ነው ሴቶች ተገደሉ፣ ወይም ደግሞ ፍቅረኛቸው ገደላቸው፣ ከፎቅ ተወረወሩ ይባላል። መቼም ቢሆን እነዛ ወርዋሪዎቹ እና ገዳዮቹ ግን መቼም ቢሆን ቅጣታቸውን ሲቀጡ አላየንም። በአይናችን መቼም አላየንም። ከዚህ በፊት ኤቨን ታውቋታላችሁ ያቺ ህፃን ለጋ ህፃናቷ እንደዛ ስትሰቃይ እንደዛ ሆና ተደፍራ ታንቃ ተገላ መጨረሻ ላይ ግን እስካሁን ምንም አይነት ቅጣት አልተቀጣም፣ የእሷ ገዳይ ማለት ነው። እንደገና አንዷም እንደዛው ለሶስት ተደፍራ ከዛ ለሶስት ደፍረው ስሜታቸውን ካበቁ በኋላ በገመድ አስረው ሰቀሏት። እነዛም ሰዎች ምንም አይነት ቅጣት አልተቀጡም። አንዷም እንደዛው ሶስት ልጆችን በእሳት አቃጠለች። ምን እንደተቀጣች አላየንም። በየቦታው ሰዎች ተገደሉ ወይም ተበደሉ ወይም ተደፈሩ ይባል እንጂ ቅጣቱን ግን በአደባባይ ሲወስዱ አላየንም። እነሱ ግን በአደባባይ ወንጀሉን ይፈጽሙታል። ከዛ ግን ምንድን ነው ቅጣታቸው ግን በይፋ አይታይም ማለት ነው እና እነሱ ለትንሽ ጊዜ ታስረው ከዛ በኋላ ተፈተው ህይወታቸውን ይኖራሉ። ተበዳዮች ግን እድሜ ልካቸው እናት ልጇን አታ የምትወዳት ልጇን አታ በጸጸት እድሜ ልኳን ትኖራለች። ተደፍራባት፣ ተገላባት፣ በሀገሯ ምንም አይነት የልጇ ሀቅ ሳይወጣላት በዳዩዋ ወይም ደግሞ ገዳዩዋ እንኳን ትክክለኛውን ተገቢውን ቅጣት ሳይቀጣ እናት ግን ያንን እያየች የዘላለም ጸጸት፣ የዘላለም ሀዘን ትኖራለች ማለት ነው። እችም እናቷ በጣም ነው የምታሳዝነው። በነገራችን ላይ ቪዲዮ ላይ አይቻታለሁኝ ከትናንት ወዳ ቪዲዮ ሰርታለቃለች ታለቃለች ከለቀቀች በኋላ ነው ሞተች የተባለው። ራሷን ገደለች ይባላል ማለት ነው። ራሳቸው ገለው ራሳቸው እንትን ጉዳት ያደርሱና ራሳቸውን የገደሉት ተብሎ ያልሆነ መረጃ ይወጣል ማለት ነው። እና አሁን ደግሞ እች ልጅ ገዳይዋ ወይም ደግሞ ከእህቱ ጋር ተመሳጥሮ እንደገደላት፣ እንደውም ተጓደኛዋ ጋ ተመሳጥሮ እንደገደላት ነው የሰማሁት። መግባይ ላይ ሰምታችሁታል። እንደውም ደግሞ በጣም የሚያሳዝነው ደግሞ ልጅቷ በጣም ወጣት ናት። ሞት ለማንም አይቀርም። አቃለው ግን በሰው እጅ መገደል፣ ከፎቅ ማወርወር፣ አስባችሁታል እናንተ ለቤተሰቦቻችሁ ቤተሰቦቻችሁ ብዙ እያለመ ብዙ እያሰበች እናት ልጅ ጥሩ ደረጃ ላይ ደርሳ ህይወቷንም ትቀይራለች እኔም ትቀይረኛለች ብላ ስንት መስዋዕት ከፍላ አሳድጋ መጨረሻ ላይ ግን የኔ ግዝ ማንም አረመኔ መጥቶ እናት ለፍታ ያሳደገችውን መስዋዕትነት የከፈለችላትን ሴት ማንም መጥቶ እንደፈለገ ይገላታል ከዛ በኋላ ለትንሽ ጊዜ ታሰረ ይባላል። ከዛ ምንም አይነት ወንጀል ሳይቀጣ ለወንጀሉ ለሰራ ወንጀሉ ሳይቀጣ መጨረሻ ላይ ግን ምንድን ነው የሚባለው? ተለቀቀ ወጣ። ህይወቱን ኑረ ነው የሚባለው ገብቷቸዋል። በጣም ነው የሚያሳዝ ነው። ሀገራችን ላይ ያለው ነገር በጣም ልብ ይሰብራል። እኔ እንጃ እኔ ወላሂ በሀገሬ ላይ ያለው ሀቅን ያላገኘሁት እየት ነው የማገኘው? በሰው ሀገር እንኳን ተከብራችሁ የምትኖሩትን ያክል በሀገራችሁ እንደፈለጋችሁ ለመኖር በጣም የሚያስፈራ በጣም የሚያስጠላ በቃ፣ እኔ ሀገራችሁን ለመግባት ጉጉት እንዳላችሁ ሁሉ በሀገራችሁ ግን ክብራችሁ ተገፍቶ፣ ያኔ ሐቃችሁ ተወስቶባችሁ ምንም አይነት ክብር ሳይሰጣችሁ እንደፈለገ ማንም የመጣ የሄደ እየገደለን የመጣ። እኔ እኮ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ባዳ እኮ አይገለንም፣ ምናቃቸው በቅርብ ያሉ ሰዎች ወይም ደግሞ ከጎናቸው ሆነን በተቸገሩ ሰዓት የረዳናቸው እንዲሁም ደግሞ ብዙ መስዋዕትነት የከፈላችሁላቸው እንዲሁም ደግሞ ባሎች፣ ማለት አንዳንድ ባሎች ምስት ልጅ ወልዳ ልጅ ወልዳ አሳቅፈው የአባትነትን ስሜት አይቶባት መጨረሻ ላይ ግን ልጇን አስጥሎ ይገላታል። ማለት ነው አስባችሁታል? በጣም ነው የሚያሳዝነው። አላ ከእንደዚህ አይነት ነገር ይጠብቀን። ወላሂ በጣም ነው ያዘንኩት። ለእናቷ መጽናናትን እስጣት ነው የሚባለው። ሀቋንም ደግሞ የልጇን ሀቅም አላ ያስገኝላት። በጣም ያሳዝናል። እናት ወላሂ እናት ራሷ ቤት ሙት ይሻላል፣ የልጇን ሀዘን እድሜ ዘላለዋን ከምታይ እኔ ማለት ነው። እኔ እንጃ። እስኪ አላህ ካይሩን ያሰማን። እየሰማና እያየ ነው ያለ አሁን ይህ ሀገሬን ለመግባት ራሱ በጣም እያስጠላኝ ነው። እኔ ልጆቼን ብዬ ነው እንጂ ሀገሬን ለመግባት ራሱ በጣም እያስጠላኝ ነው። የሚያስጠላኝ በት ምክንያት ለምን እንደሆን ታውቃላችሁ? በሀገራችሁ ክብር የላችሁ። በሀገራችሁ እንደፈለጋችሁ በኮንፊደንስ እንኳን እንትን ማለት አትችሉም። ቶቻል በጣም በሚያሳዝነው ማለት ነው እና ያማል። በሀገራችን ሰው በሀገሩ ሀቁ ተከብሮለት የበደለው በዳይ ተቀቶ ሀቁን ሀቃችሁን የሚታገኙበት ሀገር እያለ ሀገራችን ላይ ግን ምንም አይነት የበደል አይቀጣም ተበዳይ ግን እድሜ ዘላለሙን እየተጸጸተ ይኖራል ማለት ነው። አስባችሁታል? እና አላክ እንደዚህ አይነት ነገር ይጠብቀን። የሚጠብቃችሁ ምን ዛሬ ቪዲዮ ሄደን ይመስላል ሀባይቤ እና በጣም ነው ያዘንኩት። አንድ ሰው በሀገሩ ለመኖር እየፈለገ ግን እንደዚህ በአንዳንድ ጨካኞች፣ በአንዳንድ አረመኔዎች እንደዚህ እየተገደለ እኔ እንጃ እናት ልጄት አድጋ ጥሩ ደረጃ ላይ ደርሳለኝ ብላ ትምህርቷን ጨርሳ ስንት መስዋዕትነት የተከፈለችለት እናቷ መጨረሻ ላይ ግን የልጇን መርዶ ስታይ፣ የልጇን አስባጆታ ልጇን ለመዳር ሽር ጉድ እያለች መጨረሻ ላይ ግን ሬሳዋ ሲመጣላት፣ እሱንም ደግሞ ባልታወቀ ነገር ከፎቅ ወደቀች ተብሎ ማለት ነው። ደግሞ ገዳይም እኮ ከራሱ አብሮ የነበረ ሰው ነበረ። ስባችሁታል እሷ ስትሞት እዛው ቤት ውስጥ እሱ እንደነበረ ነው የሰማሁት። እና በጣም ያሳዝናል። እና አላህ ይጠብቀን። የሚጠብቃችሁም ሐባይቢ አላህ ከእንደዚህ አይነት ነገር ይጠብቀን። ሰላማችንን በያለንበት ያብዛው እና እወዳችኋለሁ። አለው ከእኔ በላላህ ይወደዳችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።